ሰላም ጤና ይስጥልኝ አድማኝ ተመልካቾቻችን፣ ይህ ሳምንታዊ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት የአገር ውስጥ የባህር ማዶ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለስ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። አድማኝ ተመልካቾቻችን፣ ቅድሚያ ከሀገር ውስጥ የምንመለከተው ጉዳይ የኢትዮጵያ ፕሪሚየር ሊግን ይሆናል። የኢትዮጵያ ፕሪሚየር ሊግ አምስተኛ ሳምንት ጨዋታዎች እንግዲህ በአዋሳ ዩኒቨርሲቲ ስቴዲየም ና በአዲስ አበባ ስቴዲየም ተከናውነዋል። ትላንት ከተጀመሩ ከተካሄዱ ጨዋታዎች ስንጀምር መቻል ና ፋሲል ከነማ ያደረጉት ጨዋታ ያለምንም ግብ አቻ ውጤት ተጠናቋል። የሁለቱ ቡድኖች ጨዋታ በአዋሳ ዩኒቨርሲቲ ነበረ። ትላንትና ማምሻውን የተደረገው ሁለቱ ቡድኖች ቢያሸንፉ የሊጉን መሪነት ከሲዳማ ቡና ይረከቡ ነበር ያንን እድላቸውን ሳይጠቀሙ ቀርተዋል። ማለት ይህን ተከትሎ በአስራ አንድ ተመሳሳይ ነጥብ በግብ ክፍያ ተበላልጠው ሶስተኛ ና አራተኛ ደረጃ ላይ ይገኛሉ ማለት ነው። በሀዋሳ ዩኒቨርሲቲ በደረገው ሌላኛው ጨዋታ ሀዋሳ ከተማ ና ኢትዮጵያ ንግድ ባንክ አንዳቻ ተለይተዋል። ያሬድ ብሩክ ለሀዋሳ ከተማ፣ አዲስ ግደይ ለንግድ ባንክ ግቦቹን ከመረው ላይ ያሳርፈዋል። ይህ ወጣት ተጫዋች ያሬድ ብሩክ እንግዲህ በዘንድሮ ኢትዮጵያ ፕሪሚየር ሊግ ድንቅ እንቅስቃሴ እያደረገ የሚገኝ ተጫዋች ነው። ትላንትናም በሊጉ ያስቆጠራቸውን የግብ ብዛት ወደ አራት ከፍ በማድረግ የከፍተኛ ግብ አስቆጣሪነቱን በጋራ ከአቤል ያለው ጋር እየመራ ይገኛል ማለት ነው። በሌላኛው አዲስ አበባ ስቴዲየም በተደረገው ጨዋታ ሃዲያ ሆሳዕና ና አዲስ አዳጊ ሸገር ከተማ በተመሳሳይ አንዳቻ ወጥተዋል። ብሩክ በየነ ለሃዲያ ሆሳዕና፣ ሄኖክ አዱኛ የቀድሞ ቅዱስ ጊዮርጊስ የቅዱስ ጊዮርጊስ ተጫዋች በፍጹም ቅጣት ምት ለሸገር ከተማ ግቦቹን ከመረብ ላይ አሳርፏል ቀን ላይ በአዲስ አበባ ስቴዲየም በተደረገ ጨዋታ አዳማ ከተማ በነቢል ኑሪ ጎል ኢትዮጵያ ቡናን አንድ ለዜሮ በሆነ ውጤት አሸንፏል። ጨዋታዎቹን ተከትሎ የአምስተኛ ሳምንት መርሃ ግብር ተጠናቋል ማለት ነው። ከዛ በፊት የተደረጉ ጨዋታዎችን ስንመለከት የአምስተኛ ሳምንት ጨዋታዎች በላይ ታድቻ ከመቀለ ሰባ እንደር ያደረጉት ጨዋታ አንዳቻ ሁለታቻ በሆነ ውጤት ተጠናቋል ማለት ነው። ላይታድቻ በሊጉ ከአራት ተከታታይ ሽንፈት በኋላ የመጀመሪያ ነጥቡን አግኝቷል ማለት ነው። ኢትዮ ኤሌክትሪክ ከነገር ሊያርስ ያደርጉት ጨዋታ ያለምንም ግብ አቻ ውጤት ተጠናቋል። ምድረገነት ሽሬ ከሲዳማ ቡና ያደርጉት ጨዋታ በሲዳማ ቡና ሁለት ለአንድ አሸናፊነት ተጠናቋል ማለት ነው። ሲዳማ ቡና ማሸነፉን ተከትሎ በአስራ ሁለት ነጥብ የሊጉን መሪነት ከመቻል መረከቡ ይታወቃል። በዚሁ ዕለት የተደረገው ሌላኛው ጨዋታ ባህር ዳር ከተማ በቅዱስ ጊዮርጊስ ሶስት ለአንድ ሽንፈት አስተናግዷል። ማለት ነው። ሌላኛው ጨዋታ ድሬዳዋ ዩኒቨርሲቲ ና ድሬዳዋ ከተማ ነው ልዋሉ አዲግራት ዩኒቨርሲቲ ያደረጉት ጨዋታ ነው የጨዋታ በድሬዳዋ ከተማ ውለል አንድ አሸናፊነት ተጠናቋል። የወቅቱ የሊጉ አሸናፊ ኢትዮጵያ መድን ከአርባ ምንጭ ከተማ ጋር ያደረጉት ጨዋታ ያለምንም ግብ በአቻ ውጤት ተጠናቋል ማለት ነው። የአምስተኛ ሳምንት ጨዋታዎች ውጤት ይህን ይመስላል። እንግዲህ የስድስተኛ ሳምንት ጨዋታዎች ከኢትዮጵያ ዋንጫ የሁለተኛ ዙር መርሃ ግብር በኋላ ከዳር አስራ ሁለት ጀምሮ እንደሚካሄዱ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር መረጃ ያመለከታል። ከአምስት ጨዋታዎች በኋላ ያለውን የደረጃ ሰንጠረዥ ስንመለከት ሲዳማ ቡና በአስራ ሁለት ነጥብ ሊጉን ይመራል። መቻል ቅዱስ፣ ኢትዮ ኤሌክትሪክ ና ፋሲል ከተማ በተመሳሳይ አስራ አንድ ነጥብ በግብ ክፍያ ተበላልጠው ከሁለተኛ እስከ አራተኛ ያለውን ደረጃ ይዟል። አዋሳ ከተማ በአስር ነጥብ አምስተኛ ደረጃን ይዟል። ቅዱስ ጊዮርጊስ በዘጠኝ ነጥብ ስድስተኛ ደረጃን ይዟል። አዳማ ከተማ በተመሳሳይ ዘጠኝ ነጥብ በግብ ክፍያ ተበልጦ ሰባተኛ ደረጃ ላይ ይገኛል ማለት ነው። መቀሌ ሰባ እንደርታ፣ ወላይታ ዲቻ፣ ወልዋሎ አዲግራት ዩኒቨርሲቲ ወላጅ ቀጠና ውስጥ የሚገኙ ቡድኖች ናቸው ማለት ነው። ሌላኛው የምንመለከተው የኢትዮጵያ ሴቶች ፕሪሚየር ሊግን ጨዋታዎች ሆነ። ኢትዮጵያ ሴቶች ፕሪሚየር ሊግ የአምስተኛ ሳምንት ጨዋታዎች እንደዚሁ ባሳለፍነው ሳምንት በአበበ ብቂላ ስቴዲየም ተከናውነዋል። ቅዳሜ ከነበሩ ጨዋታዎች ስንጀምር፣ ቅዳሜ ለት በተደረጉ ጨዋታዎች አርባምንጭ ከተማና መቻል ጨዋታቸውን አድርገው መቻል ሁለት ለዜሮ በሆነ ውጤት አሸንፏል። ብርቅ ያማረ በፍጹም ቅጣቶችና በጨዋታ ግቦቹን አስቆጥራለች። የወቅቱ የሊጉ አሸናፊ ኢትዮጵያ ንግድ ባንክ ሶስት ለዜሮ በሆነ ውጤት ቦሌ ክፍለ ከተማን አሸንፏል። መሳይ ተመስገ ሁለት ግቦች ስታስቆጥር ረዴት አስረሳይን ቀሪው ግብ ከመረብ ላይ አሳርፋለች። ትላንትና የተደረጉ ጨዋታዎችን ስንመለከት ይርጋ ጨፌ ቡናና አዳማ ከተማ አንዳቻ ተለይተዋል ማለት ነው። ለይርጋ ጨፌ ቡና መንደሪን ክንድሁን ስታስቆጥር አህላም ሲራጅ ለአዳማ ከተማ ቀሪዋን ግብ አስቆጥራለች ማለት ነው። በሌላኛው ጨዋታ ላምደረገው ጨዋታ ባህዳር ከተማና ሲዳማ ቡና ግብ ባቻ ውጤት ተጠናቋል። ጨዋታቸው አልረት የነበሩ ጨዋታዎችን ስንመለከት ሬዳ ከተማ ከዋሳ ከተማ ያደረጉት ጨዋታ በዋሳ ከተማ ሁ ያለ ዜሮ አሸናፊነት ተጠናቋል። አዲስ አዳጊው ሸገር ከተማ አዲስ አበባ ከተማን ሶስት ለዜሮ በሆነ ውጤት አሸንፏል። የሊጉ መሪቱ ኤሌክትሪክ ልደታ ክፍለ ከተማን ሁለት ለዜሮ በሆነ ውጤት አሸንፏል። መሀል የት ምትኩና ዳግማዊ ሰለሞን ግቦቹን አስቆጥሯል ማለት ነው። ኢትዮ ኤሌክትሪክ መሪነቱን ያጠናከረበትን ወሳኝ ድል አስመዝግቧል ማለት ነው። እነዚህን ጨዋታዎች ተከትሎ እንግዲህ የአምስተኛ ሳምንት መርሃ ግብር ትላንትና ተጠናቋል። ከአምስተኛ ሳምንት በኋላ ያለውን ደረጃ ሰንጠረዥ ስንመለከት ኢትዮ ኤሌክትሪክ በ አስራ አምስት ነጥብ ሊጉን እየመራ ይገኛል። ሐዋሳ ከተማ በ አስራ ሁለት ነጥብ ሁለተኛ ደረጃ ላይ ይገኛል። መቻል በአስር ነጥብ ሶስተኛ ደረጃ ላይ ይገኛል። አዲስ አዳጊው ሸገር ከተማ ዘጠኝ ነጥብ ይዞ አራተኛ ደረጃ ላይ ይገኛል። ኢትዮጵያ ንግድ ባንክ ሁለት ተስተካካይ ጨዋታ እየቀረው በ ስድስት ነጥብ አምስተኛ ደረጃ ላይ ይገኛል። እንግዲህ ኢትዮጵያ ንግድ ባንክ በካፍ ሴቶች ቻምፒዮንስ ሊግ የሴካፋ ዞን ማጣሪያ ምክንያት የመጀመሪያ ጨዋታዎቹን አለማድረጉ የሚታወስ ነው። እነዚህ እንግዲህ በተስተካካይ መርሃ ግብርነት የተያዙ ጨዋታዎች ናቸው ማለት ነው። አዲስ አበባ ከተማ በሶስት ነጥብ፣ አርባ ምንጭ ከተማ በአንድ ነጥብ አስራ ሶስተኛና አስራ አራተኛ ደረጃን ይዘው ወራጅ ቀጠና ውስጥ ይገኛሉ ማለት ነው። የከፍተኛ ግብ አስቆጣሪነቱን ስንመለከት ዳግማዊት ሰለሞን ከኢትዮ ኤሌክትሪክ በዘጠኝ ግብ ትመራለች። ብርቅ ያማረ ከመቻል፣ መሳይ ተመስገን ከኢትዮጵያ ንግድ ባንክ በተመሳሳይ ሶስት ግቦችን በማስቆጠር ይከተላሉ ማለት ነው። ኢትዮጵያ ሴቶች ፕሪሚየር ሊግ በቀጣይ ሳምንትም የሚቀጥል ይሆናል ማለት ነው። ሌላኛው የምንመለከተው የኢትዮጵያ ዋንጫ ነው ይሆናል። ኢትዮጵያ ዋንጫ እንግዲህ ስድስት አስርት ዓመታት ያስቆጠረ አንጋፋ የጥሎ ማለፍ ውድድር ነው። በቅርብ ዓመታት ውስጥ እንግዲህ በመሀል የተቆራረጠ በተለያዩ ምክንያቶች ሳይካሄድ ቀርቶ ነበረ። ባለፉት ሁለት ሶስት ዓመታት ግን ውድድሩ በቋሚነት እየተደረገ ይገኛል። እዚህ ቡድን ላይ የሚያሸንፈው ክለብ እንግዲህ በቀጣዩ ዓመት ኢትዮጵያን ወክሎ በካፍ ኮንፌዴሬሽን ዋንጫ የሚሳተፍ ይሆናል። እንግዲህ የሁለተኛ ዙር መርሃ ግብር እንግዲህ ሮብና ሐሙስ እንደሚደረግ የኢትዮጵያ እግር ኳስ ፌዴሬሽን የደረሰን መረጃ ያመለክታል። እንግዲህ በዚህ ሁለተኛ ዙር መራግ ወላ በመጀመሪያው ዙር ብቻ የተሳተፉ ከፍተኛ ሊግ ቡድኖች በዚህኛው ውድድር ላይ ይሳተፋሉ። የሁለተኛው ዙር ላይ የኢትዮጵያ ፕሪሚየር ሊግ ክለቦችም እንደዚሁ ተቀላቅሏል ማለት ነው። ረቡ ከሚደረጉ ጨዋታዎች ስንጀምር በአዲስ አበባ ስቴዲየም አርባ ምንጭ ከተማ ከቅዱስ ጊዮርጊስ ከቀኑ ዘጠኝ ሰዓት ጨዋታቸውን የሚያደርጉ ይሆናል። ኢትዮ ኤሌክትሪክ ከኢትዮጵያ ምድን ከቀኑ አራት ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል ማለት ነው። ሀሙስ ያሉ መርሃ ግብሮችን ስንመለከት በዋሳ ዩኒቨርሲቲ ስቴዲየም ኢትዮጵያ ንግድ ባንክ ሲዳማ ቡና ከቀኑ ዘጠኝ ሰዓት፣ ድሬዳዋ ከተማ ከዋሳ ከተማ ከቀኑ ሰባት ሰዓት፣ መቀሌ ሰባ እንደርታ ከፋሲል ከነማ ከረፋዱ አራት ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል ማለት ነው። በዋሳ ዩኒቨርሲቲ ላይ የሚደረገው ጨዋታ እረ ሁለት ወላይታ ዲቻ ከወልወሎ አዲግራት ዩኒቨርሲቲ ከቀኑ ዘጠኝ ሰዓት ጨዋታቸውን ያደርጋሉ። ወላይታ ዲቻ የወቅቱ የኢትዮጵያ ዋንጫ አሸናፊ ነው ማለት ነው። ጅማ ስቴዲየም ጨዋታዎችም እንደዚሁ ይደረጋሉ። ሐሙስ ህዳር አራት ሀላባ ከተማ ከቦዲቲ ከተማ ከረፋዶ አራት ሰዓት ደብረ ብርሃን ከተማ ከአዲስ አበባ ከተማ ክፍለ ከተማ ጋር ከቀኑ ሰባት ሰዓት ላይ፣ ቢሾፍቱ ከተማ ከደሴ ከተማ ጋር ከዘጠኑ ከቀኑ ዘጠኝ ሰዓት ተኩል ላይ ጨዋታቸውን የሚያደርጉ ይሆናል። በዋስ አርቲፊሻል ስቴዲየም እንደዚሁ ሐሙስ የሚደረጉ ጨዋታዎችን ስንመለከት ድረገነሽ ሽረህ ከመቻል ከረፋዱ አራት ሰዓት፣ ሀረር ከተማ ከአቃቂ ቃሊቲ ክፍለ ከተማ ከቀኑ ሰባት ሰዓት፣ ንብ እግር ኳስ ክለብ ኬካ ክፍለ ከተማ ከቀኑ ዘጠኝ ሰዓት ጨዋታቸውን ያደርጋሉ። ረቡዕ ዕለት በዋስ አርቲፊሻል ስቴዲየም ቤንች ማጂ ቡናና ጋሞ ጨንቻ ከረፋዶ አራት ሰዓት ላይ እንደዚሁ ጨዋታቸው እንደሚያደርጉ የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። በዚህ ውድድር ላይ እንግዲህ የሚያሸንፉ ቡድን እንግዲህ ቅድም እንዳነሱ በካፍ ኮንፌዴሬሽን ዋንጫ የሚሳተፍ ይሆናል። እነዚህ መረጃዎች እንግዲህ በቀጣይ ፕሮግራሞቻችን ላይ ይዘን ቀርብ ይሆናል። ሌላኛው እንግዲህ ከእግር ኳስ መረጃ ወጣ ስንል የምናገኘው የአትሌቲክስ ውድድርን እና የተመለከተ መረጃን ይሆናል። የ አርባ ሶስተኛው የጃን ሜዳ ዓለም ሀገር አቋራጭ ውድድር ትናንትና እንግዲህ ተከናውኗል ማለት ነው። በአራት ኳታጎሪዎች በወንድም በሴትም ውድድሩ ተከናውኗል ማለት ነው። በአዋቂ ወንዶች አስር ኪሎ ሜትር እንግዲህ የኢትዮጵያ ኤሌክትሪክ አትሌቶች በበላይነት አጠናቀዋል። በአስር ኪሎ ሜትር አዋቂ ወንዶች የኢትዮ ኤሌክትሪክ አትሌቶች ከአንድ እስከ ሶስተኛ ገብተዋል። አትሌት በረከት ነጋ አንደኛ በመሆን ውድድሩን አጠናቋል። አትሌት በሪሁ አረጋ የሁለተኛ ደረጃን ይዞ ሲያጠናቅቅ፣ አትሌት ታደሰ ወርቁ ደግሞ ሶስተኛ ደረጃን ይዞ ያጠናቀቀ አትሌት ሆኗል። በአዋቂ ሴቶች አስር ኪሎ ሜትር ውድድር አሳየች አይቸው ከኢትዮጵያ ንግድ ባንክ እንግዲህ አንደኛ ወታለች። አትሌት ሜላላ ስዩም ከኦሮሚያ ኮንስትራክሽን ሁለተኛ ወታለች። አትሌት ሹሬ ድምሴ ከኦሮሚያ ፖሊስ ሶስተኛ በመውጣት ውድድሯን አጠናቃልሽ ማለት ነው። በሴቶች ስድስት ኪሎ ሜትር ውድድር አትሌት ሽቶ ጉሜ ከኦሮሚያ ኮንስትራክሽን በአንደኛ ደረጃን ይዛ አጠናቃለች። የኒዋ ንብረት ከኢትዮሌት ሁለተኛ ስትወጣ፣ ማርታ ይለማየው ከኦሮሚያ ኮንስትራክሽን ሶስተኛ ደረጃን ይዛ አጠናቃለች ማለት ነው። አጠቃላይ እንግዲህ በዚህ ውድድር ላይ ለተሳተፉ አትሌቶች እና ክለቦች ሽልማት ስነ ስርዓት ተደርጓል። በስድስት ኪሎ ሜትር ሴቶች በቡድን አሸናፊዎች ያለውን ደረጃ ስንመለከት አንደኛ የኦሮሚያ ኮንስትራክሽን ኢንጂነሪንግ ኢትዮ ኤሌክትሪክ ሁለተኛ፣ ኢትዮጵያ ንግድ ባንክ ሶስተኛ ደረጃን ይዞ አጠናቋል። በስምንት ኪሎ ሜትር ወጣት ወንዶች የቡድን አሸናፊዎች በደረጃ ሸገር ሲቲ አንደኛ ደረጃን ሲይዝ፣ አማራ ፖሊስ ሶስተኛ ደረጃ ላይ አማራ ፖሊስ ሁለተኛ ደረጃ ላይ ይገኛል። አዲስ አበባ ከተማ ሶስተኛ ደረጃን ይዞ አጠናቋል። በአስር ኪሎ ሜትር አዋቂ ሴቶች በቡድን አማራ ማረሚያ አንደኛ ደረጃ ይዞ ሲያጠናቀቅ፣ ኢትዮ ኤሌክትሪክ ሁለተኛ፣ ኦሮሚያ ፖሊስ ሶስተኛ ደረጃን ይዘው አጠናቋል። በአስር ኪሎ ሜትር አዋቂ ወንዶች የውድድሩ አሸናፊዎች በደረጃ ስንመለከት የኢትዮ ኤሌክትሪክ፣ ንግድ ባንክና ና አማራ ፖሊስ ከአንድ እስከ ሶስተኛ ያለውን ደረጃ ይዘዋል። በሁለት ኪሎ ሜትር ሴቶች አሸናፊዎች የሆኑት ሸገር ሲቲ አንደኛ ደረጃ ይዞ ሲያጠናቅቅ፣ ኦሮሚያ ፖሊስ ሁለተኛ ደረጃ ይዞ አጠናቋል። በወንዶች ሁለት ኪሎ ሜትር የኢትዮ ኤሌክትሪክ አንደኛ ደረጃ ይዞ ሲያጠናቅቅ፣ ኦሮሚያ ኮንስትራክሽን ኢንጂነሪንግ ሁለተኛ፣ የኢትዮጵያ ንግድ ባንክ ሶስተኛ በመሆን ደረጃቸውን አጠና ይህንንም ውጤት ተከትሎ እንግዲህ ቡድኖቹና አትሌቶቹ የዋንጫ እና የሜዳሊያ ተሸላሚ ሆኗል ማለት ነው። አጠቃላይ የኢትዮጵያ ኦሎምፒክ ኮሚቴ እና የኢትዮጵያ እግር ኳስ አትሌቲክስ ፌዴሬሽን በመተባበር የሽልማቱን ውጪ ይሸፍኗል። በአጠቃላይ የኢትዮጵያ አትሌቲክስ ፌዴሬሽን ለዚህ ውድድር ሰባት ሚሊዮን ብር የሚጠጋ በጀት መድቡ ውድድሩን ማከናወኑ የደረሰን መረጃ ያመለክታል ማለት ነው እነዚህ እንግዲህ አትሌቶች እንግዲህ የሚያሸነፉ አትሌቶች በቀጣይ በታህሳስ ወር በአሜሪካ ፍሎሪዳ በሚደረገው አርባ ስድስተኛው ዓለም አገር አቋራጭ ውድድር ላይ ኢትዮጵያን ወክለው እንደሚሳተፉ የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል ማለት ነው። ሌላኛው ከሀገር ውስጥ የምንመለከተው የመጨረሻ መረጃ የኢትዮጵያ ዩኒቨርሲቲዎች ተማሪዎች ፌስቲቫል ይሆናል ማለት ነው። የስፖርት ፌስቲቫል በጅማ ከተማ እንደሚካሄድ እንግዲህ የባህልና ስፖርት ሚኒስቴር እያደረሰን መረጃ ያመለክታል የውድድር በ አስራ አምስት የስፖርት አይነቶች ከጥር ዘጠኝ እስከ ሀያ አራት ድረስ እንደሚካሄድ የባህልና ስፖርት ሚኒስቴር አስታውቋል በዚሁ መሰረት ለውድድሩ በቂ ዝግጅት እየተደረገ እንደሚገኝ አመልክቷል ለስምንት አመት በተለያዩ ምክንያቶች ተቋርጦ የነበረ የኢትዮጵያ ዩኒቨርሲቲ ተማሪዎች የስፖርት ፌስቲቫል ባለፈው አመት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አዘጋጅነት በአምስት የስፖርት አይነቶች መካሄዱን አስታውሷል እንግዲህ በመረጃው ይህንን ውድድር እንግዲህ በቋሚ ሁኔታ አሁንም ቀጥሎ ለሁለተኛ ጊዜ እየተከናወነ ይገኛል ማለት ነው። በዚህ ውድድር ላይ አርባ ዘጠኝ ዩኒቨርሲቲዎች እንደሚሳተፉ የባህልና ስፖርት መረጃ ያመለክታል ማለት ነው። ቀደም ብሎ በአምስት ክላስተሮች ውድድር ለማካሄድ ታቅዶ የነበረ ቢሆን አዘጋጅ ተቋማት ዝግጁ ባለመሆናቸው ምክንያት ሀገር አቀፍ ፌስቲቫል ለማከናወን መወሰናቸውን የማህበሩ ፕሬዚዳንት ግድ የኢትዮጵያ ዩኒቨርሲቲዎች ማህበር ስፖርት ማህበር ፕሬዚዳንት በላይ አባይ በላይሁን ተናግሯል ማለት ነው። አጠቃላይ እንግዲህ ይህ ውድድር በተማሪዎች መካከል ያለው እርስ በእርስ ግንኙነት ከማጠናከር ባለፈ እነዚህ አይነት ውድድሮች እንግዲህ ተተኪ አትሌቶችን ስፖርተኞችን፣ በተለያዩ ስፖርት ዘርፎች እንግዲህ ተተኪ ለማምጣት የሚያግዝ መሆኑ በተጠናክሮ ሊቀጥል ይገባል ማለት ነው። ይህን ውድድር የተመለከቱ መረጃዎች እንግዲህ በቀጣይ ይዘን የምንቀርብ ይሆናል ማለት ነው። አድማኝ ተመልካቾቻችን ከሀገር ውስጥ የነበሩን ስፖርት መረጃዎች ይመስላሉ። ከአፍታ ቆይታ ባለው ወደ ውጭ ስፖርት መረጃዎች እናልፋለን። አሁንም ከዚያ ስፖርት የሬዲዮ ፖድካስት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል። አድማጭ ተመልካቾቻችን ከውጭ የምንመለከተው በሳምንቱ መጨረሻ ቀናት በአውሮፓ ሊጎች ያደረጉ ጨዋታዎችን ይሆናል። ቅድሚያ የምንመለከተው የእንግሊዝ ፕሪሚየር ሊግ ነው። የእንግሊዝ ፕሪሚየር ሊግ አስራ አንደኛ ሳምንት ጨዋታዎች ቅዳሜና ነው ተደርጓል። የአስራ አንደኛ ሳምንት ተጠባቂ ጨዋታ የነበረው ትናንትና ቤታ ስቴዲየም ማንቸስተር ሲቲ ና ሊቨርፑል ያደረጉት ጨዋታ ነበር። የጨዋታ በማንቸስተር ሲቲ ሶስት ለዜሮ አሸናፊነት ተጠናቋል። አርሊን ጋላንድ፣ ኒኮ ጎንዛሌዝ ና ጄሬሚ ዶኩ ለማንቸስተር ሲቲ ማሸነፊያ ግቦቹን አስቆጥሯል ማለት ነው። በዚህ ጨዋታ ላይ አርሊን ጋላንድ ያገኘውን የፍጹም ቅጣት ምት ማማርዳሽቪሌ አምክኖበታል። ማለት ነው። በጨዋታው ላይ ማንቸስተር ሲቲ የተሻለ ብልጫ በመውሰድ ተጫውቷል። በጨዋታው ላይ ስድስት ግልጽ የግብ ድሎችን ፈጥሯል። ከነዚ ውስጥ እንግዲህ ሶስቱን ተጠቅሟል። በጨዋታው ላይ ሊቨርፑል አንድ የግብ ድል ግልጽ የማግባት እድል የፈጠረው እሱንም መጠቀም አልቻለም ማለት ነው። በአጠቃላይ ማንቸስተር ሲቲ የቀድሞ ወዳንነት ወይም ደግሞ ወደነበረበት ብቃት ተመለሰበት የተባለበትን ብቃት ነው በትላንትናው ጨዋታ ላይ ያሳየው ማለት ይህን ውጤት ተከትሎ ማንቸስተር ሲቲ በ22 ነጥብ ደረጃውን ወደ ሁለተኛ ከፍ አድርጓል። ከሊጎ መሪ አርሰናል ጋር ያለው የነጥብ ልዩነት ወደ አራት ዝቅ አድርጓል። እንግዲህ ማንቸስተር ሲቲ በዘንድሮ የውድድር አመት መጠነኛ ችግሮችን ቢኖርበትም እንግዲህ አሁን ወደ ጥሩ አቋሙ እየተመለሰ ይገኛል። በአንጻር አይነት የተሻለ እንቅስቃሴ እያደረገ ይገኛል። ትናንትና ያሳየውን ብቃት እንግዲህ ወደ ዋንጫ ፉክክሩ እየበለጠ እንዲመለስ ያደረገው ነው ማለት ይቻላል በአንጻሩ ደግሞ ሊቨርፑል ባለፉት ሁለት ጨዋታዎች ላይ ጥሩ እንቅስቃሴ ቢያደርግም እንግዲህ ትናንትና መሸነፉን ተከትሎ ከሊጉ መሪ ያለው አርሰናል ጋ ያለው የነጥብ ልዩነት ወደ ስምንት ከፍ ብሏል። በ በአስራ ስምንት ነጥብ ወደ ስምንተኛ ደረጃ ወርዷል ሊቨርፑል ማለት ነው ከሁለተኛ ደረጃ ላይ ከሚገኘው ማንቸስተር ሲቲ ያለው የነጥብ ልዩነት ወደ ሁለት ወደ አራት ከፍ ብሏል ማለት ነው። እንግዲህ ሊቨርፑል በተከታታይ የጣላቸው ነጥቦች እንግዲህ ከዋንጫ ፉክክሩ በመጠኑም ቢሆን እንዲርቅ አድርጎታል ማለት ይቻላል። ትላንትና እንግዲህ ማንስተር ሲቲ ወሳኝ ሶስት ነጥብ አግኝቷል ማለት ነው። ሌሎች ጨዋታዎችን እንደዚሁ ስንመለከት አስቶን ቪላ ቦርነሞዝን አራት ለዜሮ አሸንፏል። ብሬንትፎርድ ኒውካስል ዩናይትድን ኖቲንጋም ፎረስት ሊድስ ዩናይትድም በተመሳሳይ ሶስት ለአንድ አሸንፏል። ክሪስታል ፓላስና ብራይተን ያደረጉት ጨዋታ ያለምንም ግብ አቻ ውጤት ተጠናቋል ማለት ነው። ቅዳሜ የተደረጉ ጨዋታዎችን ስንመለከት የሊጎ መሪ አርሰናል ወደ ስታዲየም ኦፍ ላይት በማቅናት ከሰንደርላንድ ያደረገው ጨዋታ ሁለት አቻ በሆነ ውጤት ተጠናቋል። ባላርድ በሰላሳ ስድስተኛው ደቂቃ ባስቆጠረው ግብ ሰንደርላንድ መሪ ቢሆንም ቡካዮ ሳካ በሃምሳ አራተኛው ደቂቃና ሊያንድሮ ትሮሳርድ በጉሩ ሁኔታ በሰባ አራተኛው ደቂቃ ያስቆጠሯቸው ግቦች አርሰናልን መሪ አድርገው ነበር። ይሁንና አርሰናል አሸነፈ ሲባል ዘጠና አራተኛው ደቂቃ ላይ ብሪያን ብሮቤ ያስቆጠራት ግብ ሰንደርላንድን አንድ ነጥብ እንዲያገኝ አስችሎታል። ሊቨ አርሰናልም ከስምንት ጨዋታዎች በኋላ ግብ ተቆጥሮበታል ማለት ነው። ባለፉት አስር ተከታታይ ጨዋታዎች የማሸነፍ ጉዞም በሰንደርላንድ ተገትቷል ማለት ነው። ይህን ተከትሎ እንግዲህ የዋንጫ ፉክክሩ ላይ አዲስ መልክ ፈጥሯል ማለት ነው። አርሰናል በ26 ነጥብ አሁንም ሊጉን እየመራ ይገኛል። ሲቲ እንግዲህ 22 ነጥብ ይዞ ሁለተኛ ደረጃ ላይ ይገኛል ማለት ነው። ቶተናም ወስፐርስና ማንቸስተር ዩናይትድ በዚሁ ላይ ባደረጉ ጨዋታ ሁለታቻ በሆነ ውጤት ጨዋታው ተጠናቋል ማለት ነው። ማንቸስተር ዩናይትድ ብሪያም የቦሞ ባስቆጠረው ግብ መብራት ቢችልም ማቲያስ ሴልና ሪቻርድሰን ባስቆጠሯቸው ግቦች ቶተናም ድጋሚ መብራት ችሎ ነበር። ዘጠና አራተኛው ደቂቃ ላይ ኔዘርላንዳዊው ተጫዋች ማቲያስ ዲሊክት ያስቆጠራት ግብ ማንቸስተር ዩናይትድ ወሳኝ አንድ ነጥብ እንዲያገኘ ችሏል። ማንቸስተር ዩናይትድ በሩበን አሞሪም ለመጀመሪያ ጊዜ በፕሪሚየር ሊጉ አምስት ጨዋታዎች ሳያሸንፍ ቀርቷል ማለት ነው። አዲስ ክብረ ወሰን ነው ማለት ነው። ሩበን አሞሪም እንግዲህ በጨዋታው ላይ ቡድናቸው ጥሩ እንቅስቃሴ እንዳላደረገ አምኗል። መሻሻል እንዳለበትም አንስተዋል ማለት ነው። እንግዲህ እነዚህ ሁለቱ ቡኖች ባሳለፍነው የውድድር አመት ቶተናም አስራ ሰባተኛ ደረጃ ማንቸስተር ዩናይትድ አስራ አምስተኛ ደረጃ ይዘው ነበር ያጠናቀቁት። መጥፎ የውድድር አመት ነበር ያሳለፉት፣ ባለፉት ውድድር አመት። ዘንድሮ በአንጻራዊነት የተሻለ ጅማሮ አድጓል። እነዚህ ሁለት ቡኖች እነዚህ ሁለት ቡኖች ጨዋታ በአቻ ውጤት ተጠናቋል። ኤቨርተን ፉሉሀምኖ ለዜሮ ማሸነፍ ችሏል ማለት ነው። ኢቨርተን ከሁለት ተከታታይ ሽንፈት በኋላ ወደ አሸነፍነት ሲመለስ፣ ፉላም በሊጉ ስድስተኛ ሽንፈቱን አስተናግዷል። ዌስታም በርንሌን ሶስት ለሁለት በሆነ ውጤት አሸንፏል። ዌስታም እንግዲህ ከወራጅ ቀጠና ቢወጣም ተከታታይ ሁለተኛ ድሉን በማስመዝገብ ጥሩ እንቅስቃሴን እያደረገ ይገኛል ማለት ነው። በርንሌ እንግዲህ ሁለተኛ ተከታታይ ሽንፈቱን አስተናግዷል። ቼልሲ ቅዳሜ ማሻውን ወልብስን ሶስት ለዜሮ በሆነ ውጤት ማሸነፍ ችሏል ማለት ነው። በዚህ ጨዋታ ላይ ጆዋ ፔድሮ ግብ ማስቆጠር ችሏል ማለት ነው። ሌአንድሮ ጋር ናቸው በዚህ ጨዋታ ላይ ያሳየው ብቃት እንግዲህ አስወድሶታል ማለት ነው። ወልቨስ አሁንም በውጤት ማጣት ቀውስ ውስጥ ይገኛል። በሊጉ ዘጠነኛ ሽንፈቱን አስተናግዶ በሁለት ነጥብ የመጨረሻውን ሀያኛ ደረጃ ይዟል ማለት። እነዚህን ጨዋታዎች ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት አርሰናል ሊጉን እየመራ ይገኛል በ26 ነጥብ። ማንቸስተር ሲቲ በ22 ነጥብ ሁለተኛ ደረጃን ይዟል። ቼልሲ በ23 ሶስተኛ ደረጃ ለገያን፣ ሰንደርላንድ በ19 ነጥብ አራተኛ፣ ቶተናምና አስቶን ቪላ በተመሳሳይ 18 ነጥብ ስድስተኛና ሰባተኛ ደረጃ ይዟል። ማንቸስተር ዩናይትድን በተመሳሳይ አስራ ስምንት ነጥብ እንደዚሁ ሰባተኛ ደረጃ ላይ ግን ሊቨርፑል በአስራ ስምንት ነጥብ ስምንተኛ ደረጃ ላይ ተቀምጧል። ቦርነሞዝም እንደዚሁ በተመሳሳይ አስራ ስምንት ነጥብ ይዞ ዘጠነኛ ደረጃ ላይ ይገኛል ማለት ነው። ላኛው የምንመለከተው የስፔን ላሊጋ ይሆናል ለስፔን ላሊጋ ጨዋታዎችም እንደዚሁ በሳምንቱ መጨረሻ ቀናት ተከናውነዋል ማለት ነው። ያልተጠበቀ ውጤት እንግዲህ ሪያል ማድሪድ ትላንትና ከራቫዮ ካኖ ጋር ባደረገው ጨዋታ ያለምንም ግብ አቻ ውጤት ተጠናቋል ማለት ነው። ሌላኛው ጨዋታ የነበረው ትላንትና ባርሴሎና ከሴልታቪጎ ያደረገው ጨዋታ ነበር። ጠንካራ እንቅስቃሴ የተደረገበት ጨዋታ ነበር። በዚህ ጨዋታ እንግዲህ ባርሴሎና ከሜዳ ውጪ አራት ለሁለት በሆነ ውጤት አሸንፏል። ሮበርት ሌዋንዶስኪ በጨዋታ ሁለት በፍጹም ቅጣት ምት አንድ በማስቆጠር ሃትሪክ ሰርቷል። ለአሚን ያማል ቀዳንጎ ከመረብ ላይ ያሳልፏል። ካሬራ ና ኢግሌሲያስ ለሴልታ ቪጎ ሁለቱ ግቦች ከመረብ ላይ ያሳልፏል ማለት ይህን ተከትሎ እንግዲህ ባርሴሎና ከሊጎ ማድሪድ ያለመድርግ ያለ ነጥብ ልዩነት ወደ ሶስት ዝቅ አድርጓል ማለት ነው። እንግዲህ የነዚህ ሁለቱ ክለቦች ፉክክር መሆኑ ተጠናክሮ እንደ ቀጠለ ይገኛል ማለት ነው። ሌላ ውጤቶችን ስንመለከት አትሌቲኮ ቢልቦ ሪያል ኦቪዬዶን አንድ ለዜሮ ውጤት አሸንፏል። ሪያል ማዮርካ ጌታፌን ለዜሮ አሸንፏል። ቫሌንሲያ ና ሪያል ቤቲስ ያደረጉት ጨዋታ አንድ አቻ በሆነ ውጤት ተጠናቋል ማለት ነው። እነዚህን ጨዋታዎች ተከትሎ ያለው ደረጃ ሰንጠረዥ ስንመለከት ሪያል ማድሪድ በ30 ነጥብ ይመራል። ባርሴሎና በ28 ነጥብ ይከተላል ማለት ነው። ቪያሪያል በ26 ነጥብ ሶስተኛ ደረጃ ላይ ይገኛል። አትሌቲኮ ማድሪድ በ25 ነጥብ አራተኛ ደረጃ ላይ ይገኛል። ሪያል ቤቲስ አምስተኛ ደረጃ ላይ ባህ ነጥብ ተቀምጧል። ኢስፓኞል በ አስራ ስምንት ነጥብ ስድስተኛ ደረጃ ላይ ይገኛል ማለት ነው። ሌላኛው የምንመለከተው የጣሊያን ሴራ ይሆናል። የጣሊያን ሴራ አስራ አንደኛ ሳምንት ጨዋታዎች እንደዚሁ ተከናውኗል ማለት ነው። ኢንተር ሚላን ላዚዮን ሁለት ለዜሮ በማሸነፍ የሊጉ መሪ የሆነበት ድል አስመዝግቧል። ላውታሮ ማርቲኔዝ ና ቦኒ ናቸው ግቦቹን ለኢንተር ሚላን ያስቆጠሩ ማለት ውጤቱን ተከትሎ ኢንተር ብላን በያረ ነጥብ አዲሱ የሊጎ መሪ ሆኗል ማለት ነው። ትላንትና የተነበረው ሌላኛው ተጠባቂ ጨዋታ ሮማ ና የዱኒዜ ያደረጉት ጨዋታ ነበር። የጨዋታ ጨዋታ በሮማው ላይ ለዜሮ አሸናፊነት ተጠናቋል። ሎሬንዞ ፔሌግሪን ና ሴሊክ ግቦቹ ለሮማ አስቆጥረዋል። ማለት ነው። የላኛውን ጨዋታ ስንመለከት ቦሎኛ ናፖሊ ለዜሮ አሸንፏል። የወቅቱ የሊጉ አሸናፊ እንግዲህ ባልተጠበቀ ሁኔታ ሽንፈት አስተናግዷል። አትላንታ በሜዳው በሳሱሎ እንደዚሁ ሶስት ለዜሮ ሽንፈት አስተናግዷል። ጄኗ ና ፊዮረንቲና ያደረጉት ጨዋታ ሁለታቻ በሆነ ውጤት ተጠናቋል። ኮሞ ና ካግሊያሪ ዜሮ ለዜሮ ተለይቷል። እንደዚሁ ሊቼ ና ኢላስ ቬሮናም ያለ ምግባቻ ተለይቷል። ጁቬንቱስ ከላ ቶሪኖ ያደረጉት የደርቢ ጨዋታም እንደዚሁ ያለምግባቻ ውጤት ተጠናቋል። ፓርማ ከኤሲ ሚላን ያደረጉት ጨዋታ ሁለታቸው በሆነ ውጤት ተጠናቋል። በርካታ ያቻ ውጤቶች እንግዲህ በሴሪያው ተመዝግበዋል ማለት ነው። ውጤቱን ተከትሎ ያሉ የደረጃ ሰንጠረዥ ስንመለከት ኢንተር ሚላን በ24 ነጥብ ይመራል። ሮማን በ24 ነጥብ በግብ ክፍያ ተበልጦ ሁለተኛ ደረጃ ላይ ግን ኤሲ ሚላን በ22 ነጥብ፣ ናፖሊ በ22 ነጥብ በግብ ክፍያ ተበላጡ ሶስተኛና አራተኛ ደረጃ ላይ ይገኛሉ። ቦሎኛ በ ሀያ ነጥብ አምስተኛ፣ ጁቬንቱስ በ አስራ ዘጠኝ ነጥብ ስድስተኛ ደረጃ ላይ ይገኛሉ። ኮሞ በ አስራ ስምንት ነጥብ ሰባተኛ፣ ሳሱሎ በ አስራ ስድስት ነጥብ ስምንተኛ፣ ላዚዮ በ አስራ አራት ነጥብ ዘጠነኛ ደረጃ ላይ ይገኛሉ ማለት ነው። ሌላኛው የምንመለከተው የጀርመን ቡንደስሊጋ ነው። የጀርመን ቡንደስሊጋ ጨዋታዎች እንደዚሁ ተከናውነዋል ማለት ነው። አስረኛ ሳምንት ጨዋታዎች ባየር ሙኒክ ከ አስራ ስድስት ተከታታይ ጨዋታዎች በኋላ እንግዲህ ነጥብ ጥሏል። ከዩኒየን በርሊን ጋር ከሜዳ ውጪ ባደረገው ጨዋታ ሁለታቸው በሆነ ውጤት ተለያይቷል። ሉዊስ ዲያዝና ሃሪ ኬን ግቦቹን አስቆጥረዋል። ዶኪ ለዩኒየን በርሊን ሁለቱንም ግቦች ከመረብ ላይ ማሳረፍ ችሏል ማለት ነው። ይህን ተከትሎ ባየር ሙኒክ ከ አስራ ስድስት ተከታታይ ማሸነፍ በኋላ ነጥብ ጥሯል። እንግዲህ ሊሸነፍ ነበረ በዚህ ጨዋታ ተቃርቦ ነበር። ይሁንና ሀሪኬን በዘጠና ሶስተኛው ዴካ ባየር ሙኒክን አንድ ነጥብ እንዲያገኝ ያስቻለችውን ወሳኝ ግብ አስቆጥሯል ማለት ሌላኛው ጨዋታ ባየር ሊቨርኩሰን ከኤፍሲ ደና የማድረገው ጨዋታ ነበር። የጨዋታ በባየር ሊቨርኩሰን የስድስት ለዜሮ ሰፊ ግብ ልዩነት አሸናፊነት ተጠናቋል ማለት ነው። ፓትሪክ ሼክ ሁለት ግቦችን አስቆጥሯል። ሆፍማን ፖኩና ማዛ ሁለት ግቦች እንደዚሁ ማስቆጠር ችሏል ማለት ነው። ሊቨርኩሰን ጥሩ እንቅስቃሴ እያደረገ ይገኛል በዘንድሮው ውድድር ዓመት። ሌላኛው ጨዋታ ሀምቡርግና ዶርትሞንት ያደረጉት ጨዋታ ነበር። ይህ ጨዋታ አንዳቻ በሆነ ውጤት ተጠናቋል ማለት ለዶርትሙንድ ግቧን ሲያስቆጥር ኮይንግ ዶርፈር ለሀምቡርግ ብቸኛዋን ግብ ከመረብ ላይ ያሳርፏል ማለት ነው። ሌሎች ጨዋታዎችን ስንመለከት ፍራይቡርግ ሴንት ፓውሊን ላንድ አሸንፏል። ስቱትጋርት ኦግስበርግን ሶስት ለሁለት አሸንፏል። ፍራንክፈርት ሚንዝን አንድ ለዜሮ በሆነ ውጤት አሸንፏል ማለት ነው። ይህን ተከትሎ ያሉ የደረጃ ሰንጠረዦች ስንመለከት ባየር ሙኒክ በያስምን ነጥብ እየመራ ይገኛል። አረቢ ላይብዚግ በ22 ነጥብ ሁለተኛ ደረጃ ላይ ይገኛል። ቦሩሲያ ዶርትሙንድ በ21 ነጥብ፣ ስቱትጋርትን በተመሳሳይ 21 ነጥብ በግብ ክፍያ ተበላልጠ ሶስተኛና አራተኛ ደረጃን ይዟል። ባይሌቨር ኩሰን በ20 ነጥብ አምስተኛ ደረጃን ይዟል። ኤፍሲ ሆፈናይም በ19 ነጥብ ስድስተኛ ደረጃ ላይ ይገኛል። ኢንትራክ ፍራንክፈርት በ17 ነጥብ ሰባተኛ፣ ወርደር ብሬምን በ15 ነጥብ ስምንተኛ፣ ኮሎኝ በ14 ነጥብ ዘጠነኛ ደረጃ ላይ ይገኛሉ ማለት ነው። በስተ መጨረሻ የምንመለከተው የፈረንሳይ ሊጓን ጨዋታዎች ይሆናል። የፈረንሳይ ሊጓን ያስራ ሁለተኛ ሳምንት ጨዋታዎች እንግዲህ በሳምንቱ መጨረሻ ቀናት ተደርጓል ማለት ነው። የወቅቱ የሊጉ አሸናፊ ፒኤስጂ ከሜዳ ውጭ ከሊዮን ጋር ትላም ባደረገው ጨዋታ ሶስት ለሁለት አሸንፏል። ዛየረምሬ ጊቢቻ ከራባስኬላ ጆ ነቬስ ግቦቹን አስቆጥረዋል። ሞሬራ እና ማቲላንድ ናይልስ የቀድሞ አርሰናል ተጫዋች ነው፣ ግቦቹን ለሊዮን አስቆጥረዋል ማለት ነው። በዚህ ጨዋታ ላይ ኒኮ ታላፊኮ ከሊዮን በኩል በቀይ ካርድ ከሜዳ ተሰናብቷል ማለት ነው። ይህን ውጤት ተከትሎ እንግዲህ ፔስቺ የሊጉን መሪነት አጠናክሯል። ሌላኛው እንግዲህ በዘንድሮ የውድድር ዓመት ጥሩ ግስጋሴ እያደረገ የሚገኘው ማርሴይ ብረስትን ሶስት ለዜሮ አሸንፏል። ጎሜዝ ሜሰን ግሪንውድና ሜሰን ግሪንውድና ፒዬር ኤመሪክ ኦባሚያንግ ግቦቹን አስቆጥሯል ማለት ነው። እንግዲህ ሁለተኛ ደረጃ ላይ የተቀመጠበትን እንድል ማስመዝገብ ማስመዝገብ ችሏል። ሌላኛው ጥሩ ብቃት ያሳየ የሚገኘው ሌንስ ከሜዳው ውጭ ሆኖም ባልተጠበቀው አራት ለአንድ በሆነ ውጤት አሸንፏል ማለት ነው። ሳንጋሬ አንድ ግብ ሲያስቆጥር ሳይድ ሁለት ግቦችን አስቆጥሮ ኤድዋርድ ቀሪዋን ግብ ከመረብ ላይ አሳርፏል ማለት ነው። ሌሎች ጨዋታዎችን ውጤቶች እንደዚሁ ስንመለከት ሎሪዮ ከቱሉዝ ያደረጉት ጨዋታ እንዳቸው በሆነ ውጤት ተጠናቋል። አንጀርስ ከኦግዜር አንጀርስ ሁለት ለዜሮ በሆነ ውጤት አሸንፏል። ሜትስ ሊዝን ሁለት ለአንድ አሸንፏል። ስትራስቡርግ ሊዝን ሁለት ለዜሮ ማሸነፍ ይችላል ማለት ነው። እነዚህን ተከትሎ እንግዲህ ያለውን የደረጃ ሰንጠረዥ ስንመለከት ፒኤስጂ በሀያ ሰባት ነጥብ ሊጉን ይመራል። ማርሴ በሀያ አምስት ነጥብ ሌንስ በተመሳሳይ አምስት ነጥብ በግብ ክፍያ ተበላልጠው ሁለተኛና ሶስተኛ ደረጃን ይዟል። ስትራስቡርግ በ ሀያ ሁለት ነጥብ አራተኛ፣ ሊል በ ሀያ ነጥብ ሞናኮ፣ በተመሳሳይ ነጥብ በግብ ክፍያ ተበላጠው አምስተኛና ስድስተኛ ደረጃን ይዟል። ሊዮን በ ሀያ ነጥብ እንደዚሁ በተመሳሳይ ሰባተኛ ደረጃ ላይ ተቀምጧል። ሬንስ በ አስራ ስምንት ነጥብ ስምንተኛ፣ ኒስ በ አስራ ሰባት ነጥብ ዘጠነኛ ደረጃን ይዟል። እንግዲህ በቀጣዩ ሳምንት የክለብ ጨዋታዎች አይኖሩም። በዓለም አቀፍ የብሔራዊ ቡድን የውድድር ጨዋታዎችን የወዳጅነት ጨዋታዎች ምክንያት የሊግ ውድድሮች ከሁለት ሳምንት በኋላ የሚመለሱ ይሆናል ማለት ነው። በቀጣይ እነዚህንም መረጃዎች ይዘን የምንቀርብ ይሆናል አድማጭ ተመልካቾቻችን። የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ይህን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸር ሰንበት